በስመ አብ በወልድ ወንፈስ ቅዱስ አህዱ አምላክ አሚን። በስመ አብ በወልድ ወንፈስ ቅዱስ አህዱ አምላክ አሚን። በስመ አብ በወልድ ወንፈስ ቅዱስ አህዱ አምላክ አሚን። እንደ እግዚአብሔር ፍቃድ አንድ መዝሙር ልዘመር። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛ አስፈጣሪያ አለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ፣ ክርስቶስ አለልን የሚያሳይ ብርቱ ክርስቶስ አለልን የሚያሳይ ብርቱ ያለቀሱ ሁሉ ይስቃሉ አይቀርም፣ የለዋ ውጠዋል ጌታ መዳን ያለም ማንም ያላሰበው ማንም ያላሰበው ያልጠበቀ ወንድን ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያላሰበው ያልጠበቀ ወንድን ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠት ተስፋና ደስታ፣ እኛ አስፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ፣ ክርስቶስ አለልን የሚያሳይ አብርቶ፣ ክርስቶስ አለልን የሚያሳይ አብርቶ። ሰዎች ቢጠበቡ ገንዘብ ለመሰብሰብ፣ ይጠላለፋሉ ባልጠበቁት መረብ። እግዚአብሔርን ይዞ በቅን ካልተጓዙ፣ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዞ በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ ቢሟጠጥ ተስፋና ደስታ፣ እኛ አስፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቱ